የኔ ውድ እናት፣ የኔ ጀግና፣ ይሄ ሙዚቃ ላንች ነውሽ። አይዞህ አይዞህ እያል የሁሉም አለፈ ቡሩኬ እናቱ ጋር ሲሄድ ያለው እንደስታ ሳስበው፣ በስመ አብ ሀብ ግን ማለት ነው። እንደ ወንድምህን ማለት ነው። በሰርፕራይዝ ደግሰህ ካልተቀበልከው እውነት ይገርማል። ሃብ ማለት ነው። ለሀብ አድርሱልኝ። በቃ መቀበል አለበት። ማዘር ኦኬ፣ ምንም ችግር የለው። ሀብ ግን ወንድምህን ሞራል መስጠት አለብህ ሲመጣ ማለት ነው። እዚህ ጋር ደግሞ እንግዲህ ኤፋ ማለት ነው። ምን ይባላል አሁን በዚህ ሰዓት እሷ ቁጭ ብላ እዛ ጸጉሩ ማደባበስ ምናምን፣ በጣም ይገብዳል እኮ ቤተሰብ። ግን ማንኛውም ሰው ማለት ነው ለቢዝነስ እንደሚሰራ ማወቅ አለባቸው። እዚህ ጋር ዳጊ ቁጭ ብሏል። ዳጊ ደግሞ እሷን ሐኪም ቤት ልውሰዳት እያለ ነው። ከዚህ በፊት ዳጊ ለምን ሀምሳ ሺህ ብር ወሰደች እያለ ስንቆረቆር ነበር አይደል? ግን ማለት ነው ሁሉም ነገር ስራና ስራ ነው ያዘው። እዚህ ጋር ቤተሰብ አንድ ሽም ለአንድ ሽም መቆርቆር የለብሽም ማለት ነው። ውድ ቤተሰቦቻችን ሰቦቻችን ቅመሞችዬ ለምን ጠፋችሁ? አብራችሁ የምትመጡበት ቀን ደግሞ ናፍቆናል። ቆናል ሄሉና ሀይሚዬ ማለት ነው ናፍቃችሁናል። በጣም በጣም ስታምሩ የልጅነት ጨዋታ ትዛለኝ። እሺ ትዝትዛለኝ ትዝ ትዛለኝ። ሁለት አንድ አይነቶች የምር በጣም ነው የምወዳቸው ሁለቱም፣ ለሁለቱም ልዩ ቦታ ነው ያለኝ። አንድ ላይ የምትመጡበት ጊዜ እያምጣላችሁ ማለት ነው። ከአልፎ አልፎ ይመጡ ነበር በፊት በፊት፣ አሁን አሁን ደግሞ ጨርሹንም እምጣት ትተዋል ማለት ነው። ሌላው ደግሞ እዚህ ጋር ሙባረክ እንግዲህ ሪምዬ እናፈቅርሻለሁ ሀዩዬን አልፈልግም በጓደኝነት እንደ እህት ነው የምፈልገው እያለ ጦርነት ከፍቷል። ደግሞ እሱ ማለት ነው። እንግዲህ ውድ ቤተሰቦች ሁሉም ስራውን የስራውን እድል እያሰፋ ነው ያለው እና ማንኛችንም ለማንኛችን እናቴ ኃጢአት አንገባም። ማን ቢሆን ማ ነው መምረጥ የለብንም። ገባችሁኛ? ለሙቤ ሀዩን አሁን መርተንለት ነበር ግን እኛ ባል ነው ሳይሆን ሪም ደግሞ እኔስ ወዴትስ እያለች ነው። እንግዲህ ሁለቱም ሚቶቻን አላላቸው ስራ እየሰሩ ነው ነው በዚያ አጋጣሚ እህቶቻችን ናቸው እና ፈረታታቸው ምንም ማድረግ አይቻልም። ደግሞም እግዚአብሔር ከፈቀደ ሙቤ ሁለቱንም ማስተዳደር ከቻለ ሁለት ሚስት ይፈቀዳል ይመስለኛል ማለት ነው። ከጓደኞች እንደሰማሁት ከሆነ ማለት ነው። ያው አቅም ካለው እንግዲህ ያው የኑሮ ጉዳይ ትንሽ ይከብዳል እና እዚህ ጋር እንግዲህ ሀዩ ሄደች። የእውነት እንዳፈቀራት ስሰማ ማለት ነው፣ ለበጎ ነው። ምንም ማለት አይደለም። እንግዲህ አንዱን ምረጥ ብለናል ማለት ነው ሙቤ

እዚህ ጋር ደግሞ እንግዲህ ባለቤቴ ናፍቃኛለች ይላል፣ ማርክ ዱባይ ላይ ማለት ነው። ከማን ጠብቀው ከንጉሳችን ጋር ተገናኝቷል ማለት ነው እንግዲህ፣ የዱባይ ነዋሪና የኢትዮጵያ ነዋሪ እንዴት አያችሁት? እንዴት አያችሁት? ባለፈው እንግዲህ ቡሩኪን አገኛለሁ ብሎ ሳያገኙ ሄዶ ነበር። ዛሬ እንግዲህ ማርክን አግኝተዋል ማለት ነው። ሸበላው የወሎ ሸበላ እና በጣም ደስ የሚል ነው። ስለ ጓደኛው እየጠየቀው እንግዲህ ተጠልፎልሻል እያለ መልእክቱን እያስተላለፈ ነው። ያው አልተጠለፈም ማርክ። በዚህ አጋጣሚ ማለት ነው ብይሻለሁ ያገረጠናል። ይኸው መሀል አስቀራል ማርያምን። በባልና ሚስት መሀል መግባት እኔ ያየሁት የተማርኩት ነገር፣ በባልና ሚስት መሀል አትግቡ። እኔ አንደኛ ያወቅኩት ነገር እሱ ነው። ምንም ቢጣሉም ቢደባደቡም ቢለያዩም መሀላቸው ገብታችሁ የሆነ ነገር ልታደረጉ መሀል የቀረ ነው እኛ ነው። እውነት ለመናገር በባልና ሚስት መሀል ጣልቃ መግባት አያስፈልግም። ባልና ሚስት ሁሌም አንድ ናቸው። እንግዲህ የአብርሃም ሰርግ በዚህ መልኩ በጣም ተደግሷል። እንግዲህ እዚህ ጋም ብዙ የማዳም ቅመሞችን አይቻለሁ ማለት ነው። በጣም በሚገርሙ ሁኔታ ድግሱ ተደግሷል። ግን ምን ዋጋ አለው ያ ሁሉም ጊዜ ቆይተው ቆይተው በዚህ በረመዳን በንትን ረመዳን አልኩኝ። ረመዳን ማ አልፏል ተመስገን፣ ነበር ረመዳን ማ ቢሆን ማለት ነው። ምን ሆኗል ሆኗል፣ ተደግሷል። በዚህ መልኩ አብርሃምና ሩጣ ሩታ ተደስተዋል። ብዙ የማዳም ቅመሞች የተገኙበት ጊዜ ነው። በነገራችን ላይ ያው ወይ ወደ ኋላ ቢመጡ ወይ ወደፊት ቢመጡ በጣም ጥሩ ነበረ፣ ያው ሆኗል ሆኗል፣ ምንም ማድረግ አይቻልም። ብዙ አባቶች እየተናገሩ ነው። ግን የማዳም ቆመሞች በጣም ደስተኛ ሆነዋል። ግን ማለት የማዳም ቆሞ የትን ብትሆን ታስታውቃለች። አይገርም ይለያሉ። እዚ ጋ አሁን ምንድን ነው ግን ነገሩ የለየንበት ምክንያት ማለት ነው። አሁን እዚ ጋ ማን ነበር? ወይኔ ስማን ረሳት እ ዩቲበር ማለት ነው። አውቃት ነበር ከኔ ጋ አብረን ነው የከፈትነው። ወይኔ ስማ ጠፋኝ። ውዩ የሩት አድናቂ ናት በጣም ማለት ነው ና እሷ ሁሉ ይሄዳለች ማለት ነው። ወይኔ ስሟ ጠፋኝ። በቃ ስሟን ጻፍልኝ ኮመንት ስር። በጣም ጎበዝ ልጅ ናት በነገራችን ላይ፣ ስታብራራ ቪዲዮ ስትሰራ አውቃታለሁ ማለት ነው። እነ ሜሪም እንግዲህ በዚህ መልኩ በዚህ ውፍረታቸው በዱባይ ሙቀት፣ እናቴ ገፋ ገፋ እያደረገች እሷ ወደ መሀል ወደ መሀል፣ እሷ ወደ ዳር ወደ ዳር እየሆነች እንግዲህ ሰርጉ በዚህ መልኩ ተስተናግዷል። እኔ ግን ይሳቅ ነው እንደ ኮራ ያደረገኝ ማለት ነው። በቃ በዚህ ቅጥነቱ ማለት ነው እንትን እንዴት ነው ማለት ሲያሸበሽብ ነበረ የሚባለው እዚህ ጋር እንደምታዩት ማለት ነው ማርክም ያራግብ ነበረ። የጀልባ ሰርግ አይመስልም? በነገራችን ላይ ሰርጉ ጀልባ ላይ እንዳሉ አይመስልም። እውነት ለመናገር በጣም ዝንጥ ያለ ጀልባ ነው። ስማ፣ ምን ያክል ብር ቢከፈል ነው? እና አብርሃም የስድስት ተጋፋይ ነው ብላችሁት በጣም ያ የሚገርመው ወይ ጊዜ ግን ያው ባለቤቱን ከቡታጅራ ይዞ መቶ እንግዲህ በዩትዩብ ስራ ሰርቶ ሚስቱን በዚህ መልኩ ያገባ ወንድ አብርሃም ነው ማለት ነው። ፍቅረኛውን ደግሞ ሰፕራይዝ ያደረገ ዱባይ ላይ ወስዶ ከመካከላቸው እንግዲህ ያው እንደምናቀው ቡቧችን ነው የሀይሚ ንጉስ ማለት ነው። ግን ያም ወጣም ወረደም የአብርሃምም ሰርግ በጣም ደስ ይላል። ግን ግን እኔ የምለው አሁን ይህን ያህል እንዲ ተደግሶ እንደዚህ ተዘንጦ ከዛ አሁን ደግሞ እኮ ቡታጅራ እኮ ገና በቡታጅራ በባህላቸው ሕግ ማለት ነው በጣም ገና ብዙ ይጠብቃቸዋል። እኔ ምንም ኧረ በስመ አብ። እኔ ግን እንደዚህ ወጪ አውጥቼን ያል ዳር ምለምን ብዬ እንዴ ምን ነው የተቸገረ ሰው አላበላም። እንዲ ቤተሰብ ማለት እንጃ አይደው ነው። ምን ያክል ብር እንዳወጡ ባላውቅም መቸስ በቀላሉ እንደዚህ አይሆንም። በድርሃም ነው ሁሉም የሚሆነው ማለት ነው። ያኔ ደስ ይላል። ደስታ እንደዚህ እስከ ሰው ጋር ሲካፈሉ ማለት ነው። ግን ደግሞ በዛ አሁን ደግሞ ኢትዮጵያ ይደገሳል ቤተሰብ እየቀነው ነው አይደለም? ያለውን አየሩ ሁኔታ ስናገረው ነው። በነገራችን ላይ ሰርተው ውጤታማ ስለሆኑ ነው። ይህን ነገር ለመደገስ እንትን የተባሉት የተገደዱት እራሳቸው ፈልገው ነው፣ ተገደው አይደለም። እንዲሁም ደግሞ ናቲ ጀልባ እንግዲህ ጀልባውም በሱ ነበረ ስንት ሲባል ሲቀናበር የነበረው ብዙዎቹ ማታ በዚህ ጾም ምናምን እያላቸው እሱ ምን ያውቃል እሱ አቅርብ ተባለ ስራው ነው አቀረበ ዋናው የባለቤቶቹ ናቸው አብርሃም እና ሩታ ናቸው በዚህ ጊዜ ማድረግ እንደሌለባቸው እና እንዳለባቸው መመካከር የነበረባቸው ግን አባቶቻቸው መመካከር ነበረባቸው ጋሽዬ እንዴት እንደለቀቀው አላቅም በዚህ በኩል ማለት ነው እንዴት እንዳልፈቀደለት እምቢ እንዳላለው ገርሞኛል ወይ እንግዲህ አልሰማ ይሆናል። ሲ የዛሬ ልጅ ሁሉም በራሱ መንገድ ነው እየተጓዘ ያለው ማለት ነው። እና ዳኒ በቁምጣ በጣም ገርማል። ያ ደግሞ ኮንግራ ብያለሁ። እንግዲህ አላዛር አላዛር ሞቶ ተነሳ ይባላል እንደው በመጽሐፍ ቅዱስ ማለት ነው። አንተ እንደው በዚህ ጊዜ ትንሽ ቆየት አታደርገውም? ግንባር መሳ ምናምን ዛሬ አሁን በማይደረግበት ሰዓት። እኔ እኮ እንደዚህ የሚያደርጉት ለአንዱ ሲነገረው እኮ ሌላውም ዝም ብሎ የሚቀጥለው ነገር አይገርምም። በጣም የሚያሳዝ ነው ምክንያቱም እንዴ በዚህ ሰዓት እኮ የሚደረግበት ጊዜ አይደለም። አሁን እንኳንም ሰጠህ እንኳንም ይችን የመሰለች ንግስት ሰጠህ ደስ ብሎናል። በነገራችን ላይ ቤተሰቦቹ እየቀናው ምናምን አይደለም፣ ግን መሆን አየለበትም። በዚህ ጊዜ ሰው አይደለም ሰላም ማይባልበት ማይነካካበት ጊዜ ነው። ለምንድን ነው ቆይ? ማለት ማዳመጥ ያውቃታቸው ሰው በቃ ዝም ብሎ ዩቱብ ሲሰራ በቃ ከእምነቱ ወጣ ማለት ነው፣ ከሁኔታው ከሀገሩ ከባህሉ። አሁን ያላዛር ስም በስማም ስም ብሎ ዝም ነው ስም ብሎ ዝም አላዛር ከሞት ተነሳ የሚባልበት ጊዜ ማለት የተንሳኤ ጊዜ ማለት ነው። ስሙ ስም የሚወጣው በመጽሐፍ ቅዱስ ነው፣ ታውቃላችሁ። ቤተሰብህ ና አላዛር ምን አስበህ ነው? አረጋጋው እንጂ ስንቱ አንገቶች ላይ መስቀል አርገሻ ያለ ስሙ ማለት ነው። እየነቀፉ አይደለም፣ ቤተሰቦች ያው አንዳንድ ጊዜ እኮ ቀኑንም ትረሱታላችሁ፣ ጊዜውንም ትረሱታላችሁ። ግን እንደዚህ ሰው ሲያስታውሳችሁ ለምን አረኩት ብላችሁ ትጸጸታላችሁ። እኔ እንደዛ ነኝ። አሁን የሆነ ስህተቴ ከተነገረኝ ውይ ባላረገው ምናምን ብዬ እመለሳለሁ። ለእኔ ትክክል የመሰለ ማለት ነው አሁን አላዛር ትክክል አለ የሚያረከው በዚህ ጊዜ ለዛው ለዛው በዚህ ባጭር ጊዜ ውስጥ ከስንት ጊዜ ጋር በልህ ነው መሰለኝ። ብዙ መጓዝ ብዙ መንገድ እየተጓዘ ነው። በነገራችን ላይ ሲሮጡ የታጠቁት ሲሮጡ ይፈታል እንዳይሆን ነገሩ ሁሉ ማለት ነው። በጣም ግራ አጋብቶኛል። ኦልሞስት አንድ ወር አልሆናቸውም። ግን በአንድ ወር ውስጥ ማለት ነው ትንዙማ እርግዣለውም ብላለች። እሱም ደግሞ እኔ የገረመኝ ነገር ቤተሰብ እሱ እሱ አብረን እንደር ብሎ ፍራንክ አደረገ። ከዚህ በፊት ብሩኬ ይሰራልን ማለት ነው። እሺ ስራ እሱን ሰራ። ከዛ ደግሞ የሚገርመው ነገር እሷ በማግስቱ ደግሞ አረገዝኩ ልጁ ወጣ ወረደ ብላ አልመጣችም። አንዳንዴ በጣም በጣም የሆነ በቃ ማለት አይቱ ብቻ ናል ስራ ስጥላለሁ ማለት ነው። እና እኔ ደስታችሁ እኔ አላዛር በጣም ነው የማደንቀው በነገራችን ላይ የማደንቀው ወንድ ነው በነገራችን ላይ ምክንያቱም ያው ብዙ ለብዙዎቹ ደራሽ ሰው ነው። ከዚህ በፊት ታውቃላችሁ፣ የተቸገረ ኤፍሬም ራሱ ብር ተዘርፎ ካለው ነገር ላይ መንቀሳቀስ እንዳያቅተው ብዙ ነገር አስተዋጽኦ አድርጓል። ያው ቢመለስላችሁም የረዳ ማለት ለክፉ ጊዜ የደረሰላችሁ ሰው አይረሳም። ከዛ ከዛ አንጻር እኔ በጣም አከብረዋለሁ አላዛርም ማለት ነው። አሁንም ደግሞ እውነተኛ የእውነት ታሪክ የእውነት አፍቃሪ ሆና ከሆነም ተንሶ እውነት ትበዛባለች እንጂ አታንስም። እውነት ለመናገር ማለት ነው ማንም የተጻፈለትን ነው የሚኖረው። ሄሉዬም እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው ያለችው። መጨረሻውን ባናቅም ባየነው ልክ ነው የምንናገረው ደግሞ መጨረሻው የምናውቀው ያው በቀረበልን ልክ ነው የምናውቀው እና ሁለቱም ጥሩ ነገር ላይ ነው ያሉት፣ ሁለቱም አልተጎዳዱም። ያኔ አላዛርን ጎርተሽው ምናም ይሏታል ሄዱን። አሁን ምንም ማት እንደውም፣ ማት የማይፈልጉት ህይወት ውስጥ ሆነው እየተጎዳዱ ከሚኖሩ እንደዚህ ከምትደሰቱበት ሰው ጋር መኖር በጣም ቀላል ነገር እንዳይመስላችሁ፣ ቤተሰብ ማለት ነው። እና ግን አላዛርና ስንቱ አረጋጉት፣ አረጋጉት፣ እንደውም ይህን ሳምንት አታሳስቱን። በቃ የማናስበውን ነገር አታሳስቡን። በቃ ተረጋጉ እንዴ! በአንድ ሰው ቪዲዮ ቅጣት ሲሰራ ሲነገረው ማለት ቅጣት አልኩኝ። ጥፋቱ ሲነገረው አሜን ብላችሁ መቀበል አለባችሁ። አሁን የአብርሃም ሰርግ በዚህ ጊዜ መሆን የለበትም እየተባለ በጣም አባቶች እያወሩ ነው። የእነሱን ሰምቶ ዛሬ ደግሞ አላዛር የሚባል ያክል ስም ይዘህ ዛሬ መጠ ግንባር ወንዝ ስማት በጣም ይደብራል። ከጊዜው ጋር የሚሄድ ነገር አድርጉ አንዳንድ ይቺ ምድር አለም እንደሆነች ሁሌም ያውናት መቼ አስራት ሞላም። ስለዚህ ይችን አምስት ቀን ቪዲዮ የምሰሩ ሰዎች የመላ ኦርቶዶክሶቹ ኦርቶዶክሳውያን የሆነ በቃ አለ አይደለ ትንሽ ትንሽ እንደው ሰከን ያለ ነገር ብንሰራ የተሻለ ነው ብዬ አስባለሁ። ውድ ቤተሰቦች ያው ምና ገባሽ እንዳትሉኝ ይቅርታ አድርጉልኝ። እንግዲህ ይሄን በማለቴ ብንሆን በሚለው ነው። ምክንያቱም ግድ ነው፣ ክብር ያስፈልገናል። በቃ ዝም ብለን አይደለም መስቀሉን የምናስረው ሰው መስቀሉን አምነንበት ነው የምናስረው እና ቢያንስ ትንሽ ቆም ብላችሁ አረጋጉት። ሌሎቻችሁም እነሱ እንዲሆኑ ብላችሁ አትሆኑ አላዛር በእውነቱ ትክክል ነገር አላደረክም። ካሁን በኋላ ቪዲዮ የምትሰሩ ሰዎች ራሱ ይችን አምስቷን ቀን አትርሱ በቃ ቪዲዮ ላይ ስንሆን ልንረሳ እንችላለን መርሳት የለባችሁም በፍጹም በቃ ሰው የሚነካካ በሰላም የሚባባልበት ጊዜ አይደለም ትንሽ ቆይ ትንሽ ና ደሞ አሁን ነገሩ ሀሙስ አርብ በቃ ቅዳሜ ሹር ነው ካላስ አለቀ በቃ እችን ጊዜ እንደምንም መታገስ አለባችሁ በቃ ምንም ማለት አይደለም የሰው አፍም መጥፎ ነው በርግን ልትዝናኑን የሄዳችሁት እናንተ አላዛር ማለት ነው፣ እና ያው ቤተሰብ ቅር እንዳይላችሁ፣ ምንጭስ አስተያየት መስጠት ልምዳችን ስለሆነ ነው። አመሰግናለሁ።